ኦሆ የቤተ ዘመዶ ይታያል፣ ግዶ ሀይሚን ያላችሁ ስቴኒ ያችሁ እሰይ እሰይ እሰይ እሰይ እሰይ። እዛ ጋ ደግሞ ሌላ ትኩሳት፣ እዛ ጋ ማዶ ጭስ ይጨሳል። ሁላችሁ አንዳንድ ጊዜ በትላልቅ ሰርግ ቴናንሽ ሰርጋለ የሚባለው እውነት ነው። ብሩክ የወንድሙ ሰርግ ጊዜ ሀይሚ ሳይዳር አይቀርም። እና ቤተሰብ ሁላችሁ እኔ የምላችሁ ግን እንዴት ናችሁልኝ ግን የኔ ምርጦች ማለት ነው? ውሏችሁ ሁሉ ነገር ሰላም ኗ እኔ አለሁላችሁ። እግዚአብሔር ይመስገን ማለት ነው። ና ያው ሁለት ታቃለች የብሩክ የወንድም ሰርግ ነው። ና ያው ሀይሚ ሰርግ ተጠርታለች። በዚያ አጋጣሚ ያው ሰርጉ ላይ ብሩክ ቀለበት ቢያደርግላት ደስ ይለኛል ብዬ አስባለሁ። ቢሆን ማለት ነው ግን የማይሆን ነገር ነው። ቢኮስ አይዶ ነው አላቅ በማይሆንበት ምክንያት ማለት ነው ግን ባይዘዌ ይህን ፎቶ የሆነ ቦታ ተቀነባብሮ ምናምን አይቼ ነው፣ እና በጣም ነው የሚያምረው፣ በጣም ነው የወደድኩት። አስባችሁታል ሀይሚ ቬሎ ለብሳ ብሮክሱ ለብሶ ለሀይሚ መጥቶ አበባ ሲሰጣት ምን ሲላት በኢየሱስ ስም ማለት ነው። በጣም በጣም ነው ኦማይ ጋድ፣ በጣም ደስ የሚል ሞመንት ነው ያለው ማለት ነው። እና በጣም የሚያምርባት ያጥበ ትን ቬሎ ማለት ነው። እና እኔ እንጃ እኔ ደስ ነው ያለኝ ማለት ነው። የእውነት የእውነት የተጋቡ ያህል ነው የተሰማኝ እና ለምን አትጋቡም? የእውነት እናንተ ይሄን ያሉ በቃ ሰው የእናንተ መጋባት የሚፈልገው ይሄን ያሉ የእናንተን አንድ መሆን የሚፈልገው ለምን አትጋቡም? ለምን አንድ ላይ አትሆኑም? ለምን ለምን ድረም አትጋቡት? ዋይ ምን ችግር አለው? ጋሽ፣ እንደው ብሩ ግን ከነንትና ከነነፍሱ ነው የሚወዱት የሚያከብሩት። ለምን ለምን አትሞሸሩም? ለምን አትዳሩ እና የእውነት በጣም ነው ያማረባት ሀይሚ ማለት ነው። አስባችሁታል ይሄ ልብስ ለብሳ ኮንደር ኮንደር ኮንደር ስት ቡርቅ መቶ ይሄ ልብስ ፊቷ ተሸፍኖ መቶ በግንባሯ ሲስማት ወይ ቀደስ ነው የሚለው እኮ ማለት ነው። የእውነት ተጋቡ፣ የእውነት ተጋቡ። አብርሽ እና ሩታ እንኳን ተጋብቶ አለ እንዴ እናንተ ምን ያሳቸዋል። አንተ ቡሩቅ ለዘም የልጅ አስተዋይ ነው ቅመም ሰው ነው። ሀይሚ ደግሞ ብልህ ናት እና ብትጋቡ የእውነት በጣም የምታምሩት በጣም ነው የምታምሩት የእውነት ለመናገር ማለት ነው እና እንጃ እኔ በጣም ደስ የሚለኝ ብትጋቡ፣ በጣም ደስ የሚለኝ ሰው ነኝ። አንደኛ ማለት ነው የብሩክ የሚያናቂ እስከሆንኩ ድረስ ይህ እውነት። እናንተ ከተጋባችሁ ቶሎ ብዬ ትኬት ቆርጄ ነው ከኢትዮጵያ ከዱባይ ወደ ኢትዮጵያ ብመለሰው ማለት ነው። ለምን እንደሆነ ታውቃላችሁ? በቃ የሀይሚና የብሩክ እንደስታ ስለምወድ ማለት ነውእና ግን ኮሜንት ላይ ገብታችሁ እስቲ ግቡና አያምርባትም ወይ ልብሱ አያምርባትም ወይ ምናምን ብላችሁ ኮሜንት ጻፉ። ማለት ነውእና የእውነት በጣም ነው የሚያምርባት ማለት ነው ለመናገር ማለት ነውእና ብሩኬ ማስባችሁታል። ይሄን የሚያህል አበባ ይዞላት መጥቶ በቃ እኔ እንጃ ምን ብዬ እንደምል አላውቅም። ግን ይህን ያቀነባበርሽው ልጅ በጣም በጣም በጣም በጣም ኤክሳይድ ሆኝ ይብሻል፣ ተገርሜ ይብሻል። በጣም አሪፍ ነው። በጣም ቆንጆ አድርግተሽ ያቀነባበርሽው እና ያው አሪፍ ነው። የሰው በጣም የእናንተን አንድ መሆን ዘ ለሚፈልጉ እንደዚህ የተቀነበበ ኢቭን አራት ልጆች ራሱ መድቦላቸዋል። ገና ገና ገና ሳትወልዱ ማለት እና በጣም ደስ የሚል ነው እና በጣም ደስ ብሎኛል እና ያው አሁን ሰሞኑን ደግሞ ዳግማ ትንሳኤ፣ ፋሲካ ከወጣ በኋላ የሰርግ ቀናት ነው ምናምን፣ ዳግማ ትንሳኤ ምናምን፣ ክረምቱ እስከሚመጣ ሰርግ ወራት አሉ። ሰርግ ብዙ ጊዜ ሰው ይደገሳል እና ያው ሀሚ በትናንሽ ሰርግ መሀል ላይ ትላልቅ ሰርግ መሀል ላይ ትናንሽ ሰርጎች አሉና በዛው ያሁ በለው ሁለት ጊዜ ድግስ የለም። በቃ በዛው ላጥ ብላችሁ ተጋብተናል ትላላችሁ ማለት ነውና ያ ነው እንትን የሚለው ማለት ነውና፣ ያው ጊዜው ሁሉም ነገር ባይሰበይ ጊዜው ሲደርስና ሁሉም ጊዜው ሲደርስ ምን ሲደርስ ሁሉ ነገር ይሆናል በሰዓቱ እና በወቅቱ ማለት ነው፣ እና ብሩክና ሀይሚ ይሄን ነው መሰለኝ የሚያስቡት። በቃ ማስቀደም ያለባቸውን ነገር ለነገ ህይወታቸው ያን ነገር እያስተካከሉ ነው እንጂ ኦልሬዲ መጋባታቸው አንድ ላይ መሆናቸው የማይቀር ሰዎች ናቸው። ለምን የሚዋደድና የሚፋቀር ሰው አይለያይም ማለት ነው፣ እና ያ ነገር ደስ ይላል። ሲቀጥል ሀይሚ በጣም በጣም በጣም አብሶ ብዙ ፎቶ ነበር፣ ያ እንትን ያልኩት ማለት ቀዩ ቀዩ በጣም ነው የሚያምርባት። በጣም ከምላችሁ በላይ ቀዩ ቬሎ በጣም ነው የሚያምርባት እና ድምቀቷ። አንቺ እንደዚህ ምር ያለብሽ ገና ተሰርቶልሻል፣ ቬሎ ማለት ነው። ገና ገና ገና ገና ገና ምንድን ነበረ? ልጅን በምናየሽው ተመኘሽው ቀይ ይባላል ይዘፈንልሻል ማለት ነው

ብርቱካን ንብል እየተባለ ይዘፈርልሻል ና እኔ ሰርግ ሲመጣ ባይዘው ሆዴ ባበበበበ ይለኛል። ለምን እንደሆነ አላውቅም። እኔ መሽኑ ማከባው መሽኑ በሰርግ መዳር የሚለው ሙመንቲውን አይዶና አላውቅም። ና ሰርግ በጣም ነው የምወደው ደስ ይለኛል፣ ግን ገና ነው አልተዳርኩም። ይህን የምሰማ አዳሜ የት ነው ያለከው? ይህን አዳሜ ያለከው እና እላችኋለሁ፣ እንደዛ ነው ሀይሚ ሻዬ በጣም በጣም ምርምርምርምርምር ብሎብሻል ማለት ነውና፣ እኔ ደስ ብሎኛል። ከወደዳችሁት ላይክ ማረጋችሁ እንዳትርሱ። ከብሩክ የበለጠ ለዞም ሀይሚ ናት፣ ቬሎ ምናም በጣም ያማረባት።